ሰላም ነው ብሩክዬ፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። አንድ ወንድም ነበረኝ ኃይለ ገብርኤል የሚባል ማህበርተኛ ነው፣ ማህበርተኛችን ቤተሰብ ነው እና ህልም አይቶ ያንን ህልም ቅድስት አርሴማ ለሐፀደ ማርያም ንገራት እና እሷ ታስተላልፍ መልእክቱን በአንተ አንደበት ሳይሆን በሷ አንደበት እንዲስተላለፍ ብላ አዛኝ ነው ብሎ ነው። እና መልእክቱም ምን ይመስላል? ይህን ይመስላል። በሀያ ዘጠኝ መስከረም ሀያ ዘጠኝ ነው ያየሁት አለ። ሁለት ጀቶች፣ የኢትዮጵያ ጀቶች፣ የጦር ጀቶች ወደ መሬት ዝቅ ብለው ሁለት ናቸው። ከሰሜን ወደ ደቡብ ይመጣሉ። ወደ ደቡብ እየመጡ ተስፋ በቆረጠ አካሄድ ነው የሚመጡት። ተስፋ በቆረጠ አካሄድ አለኝ። ወደ ደቡብ ይመጡና ግድቡን አይተው እንደ መጠበቅ ነገርም አድርገው አየት አድርገው ዞር ዞር ብለው ተመልሰው ወደ ሰሜን ይሄዳሉ። ወደ ሰሜን ሲጓዙ አንደኛው ጀት ውስጥ ድምጽ ይሰማል። በማይክሮፎን የሚሰማው ድምጽ ይሄ አሁን ግድቡን ሳይሆን ይሄ ወደብ ይላል። ይሄ ወደብ ሁሉም የዓለም መንግስታት ተስማምተው ለኢትዮጵያ እንዲሆን ተስማምተው ፈርመው ነበረ። ሁሉም ተስማምተው ነበር። አሁን ግን ያ ሁሉ ቃላቸውን አጥፈው ለኢትዮጵያ ጠላት ሆነዋል፣ ኢትዮጵያ ላይ ፈርደዋል። እና የኤርትራ ኤርትራም ጦርነት አውጃለች ጀምራለች። ኤርትራም እነሱም ያለም መንግስታትም ለነሱ በቃ ክደዋል፣ የኢትዮጵያን ነገር እና ጦርነት ጀምረዋል እያሉ እያለ እያወራ ይሄዳላል፣ አለ ከዛ ኢትዮጵያ ሕዝብም ያልቃል፣ እንዲያልቅ ታዞበታል፣ እንዲያልቅ ያልቃል እያለ እያወራ፣ ማለቁም ደግሞ ለክብር ነው፣ ማለቁም ደግሞ ለመልካም ነው እያለ ያወራል አለ። ከዛ እሱ እንደዚህ እያወራል ልም ብሎ ሲሄድ የእንግሊዙ የእንግሊዝ የጦር ጀት ደግሞ ኢትዮጵያን እየደበደበ ይመጣል አለ። ቦምብ ምን ምን እየጣለ እየደበደበ ይመጣና እኔ አካባቢ ሲደርስ አንድ ቦምብ አጠገቤ ይወደቃል። ከዛ ውህ በቃ መጥፋቴ ነው ብዬ ድንግጥ ብዬ እንትን ስን አይፈነዳም አለ። እና እየጣለ እሱ እየሄደ ነው ከዛ ርቄ ከሄድኩ በኋላ እንደ አላርም የሆነ ድምጽ ጥጥ ጥጥ ጥጥ የሚል ነገር እሰማለሁ አለ። ያንን ሰምቼ ቦምቡ ፈነዳ አለ። እኔ ርቄ ሄጃለሁ አለ። አጠገቤም አልደረሰ ምንም፣ ከርቄ ከሄድኩ በኋላ ድምጹን ሰማሁኝ። ከዛ በኋላ ብንናልኩ ነው የሚለኝ። ሁለተኛ ደግሞ ከሰላሳ መስከረም ሰላሳ ለአንድ አጥቢያ ማለት ነው ያየው አንድ ቤት ውስጥ ከአንድ ሰውዬ ጋር ነበርኩኝ። ያ ሰውዬ ቤት ውስጥ ተቀምጦ እኔ በር አካባቢ ቁጭ ብያለሁ። ከዛ በኋላ ሰማዕቷ ቅድስት አርሴማ ብርሃን ሆና ትመጣለች። ስትመጣ ቀና ብዬ ለማየት እንኳ በጣም ይከብደኛል፣ ፊቷን ለማየት በጣም ይከብደኛል። ብርሃን ናት አለ ከዛ እሷ በፊት ለፊት በር ስትገባ አንቺ ደግሞ በጓሮ ትገቢያለሽ ይለኛል። እኔን ማለት ነው በጓሮ ትገቢና አንድ ላይ ወደ እኛ ትመጣላችሁ። ትመጡና እንደ እኔ ቤጤ ነገር ደግሞ ትሆንብኛለች አለ። ከዛ እንደ ስትለምን ያ ሰውዬ አስራ አምስት ብር ያወጣና አምስት ብሩን የሱ ነው፣ አስር ብሩ የኔ ብሎ የኔን ፋንታም የሱንም ይሰጣታል። አመስግና ትቀበላለች። ከዛ በኋላ እንደገና እኔን ትጠይቀኛለች። እንዴ የኔን ፋንታ ሰጠሻ አደል እንዴ ስላት አይ ያንተንም ፈልጋለሁ ትለኛለች። ከዛ ኪሴን ስዳብስ ሀያ ብር አገኛለሁ። ሀያ ብር አገኝና አስሩን ብር እሰጣታለሁ አለ። ከዛ በኋላ ብንን አስሩን ብር ሰጣትና አመስግናኝ መርቃኝ አንችም እንደቆምሽ እልም ብላ ትሰወርብኛለች አለ። ስትሰወር እኔ አንቺ ምናምን ሰውየው እንቀራለን አለ። ከዛ በኋላ አጽደ ማርያም ህልም እኮ ልነግርሽ ነበር ህልም፣ አለ። ምነግርሽ ትልሽ አለኋል። ከዛ በኋላ ወይ ንገረኛ ታዲያ ምንድን ነው ብዬ ስልሽ ስትኝ ህልሙን ይሄ አሁን የጦሩን የምናምኑን እሱን ሁሉንም በደንብ አርጌ ነግርሽ አለኋለ። ከዛ ነግርሽ ይሄን እንድታስተላልፊ በአንቺ ነው መተላለፊ ያለበት፣ እንድታስተላልፊ ነው ብዬ ልሻ አለኋል። ታዲያ ምን ችግር አለ ምናምን ብዬ ብለሽኝ ታዳምጭኛለሽ አለ። እያዳመጥሽኝ ልጆቼ ደግሞ ሁለት አሉት ሶስት ልጆች ናቸው ልጆቼ አንዷ ሴቷና ወንዱ በግራና በቀኝ የመተው እጄ ጋር መተው ይዙኛል አለ። ልጆቹ ድን ከትከት እንደመጡም አላውቅም ልጆቼ ያጠገቤ ናቸው አለ። ከዛ በኋላ ያንን ህልሞና ግሬሽ ምን ብዬሽ ተለያየና አንቺም ሄድሽን ትና አልኩኝ። ከዛ እንደ ትመጣለች አለ ትመጣና ይህንን ነገር ማስተላለፍ አለባት፣ እኔን ማለት ነው፣ ማስተላለፍ አለባት። ይህንን መልእክት ለኢትዮጵያ የዓለም ብርሃን ቤተሰቦች ይተላለፍ፣ የሚተላለፈውን በጸደ ማርያም ነው፣ በእሷ ይተላለፍ ነገራት። ካላስተላለፈች ትጠየቅበታለች ብላ አስጠንቅቃኝ። እንደገና ደግሞ መናፍስት ያለባቸው የኢትዮጵያ የዓለም ብርሃን ቤተሰብ ውስጥ መናፍስት ያለባቸው ሰዎች አሉ። በየጸበሉ የሚጮሁ የሚያማቸው በየጸሎቱ ላይ መናፍስት እየተነሳባቸው የሚለፈልፉ ልጆች አሉ፣ ሰዎች አሉ። እና እነሱ የሚያወሩትን ነገር አትመኑ፣ እነሱ የሚሉትን ነገር አትስሙ፣ በእነሱ እንዳትታለሉ አደራ። በደንብ አድርገህ አስረግጠ ንገርልኝ፣ ላጸደ ማርያም እሷ ንገራት እና እንዳሰሙ እነሱን ወሬ አትስሙ አደራ ብላለች ብሎ ይሄንን ነገረኝ። ይሄን ይመስላል። እንግዲህ የሚጠቅም ከሆነ አዳምጠውና ያው ይተላለፍ ስለተባለ እንግዲህ ከእግዚአብሔር ክፋት ነገር ስለሌለው ይተላለፍ ብዬ ነው ብርክዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለሙ ገዢ። አሜን፣ ትሆንልን ትሆናለች። ይህን የከበረ ቃል ኪዳን የሰጠን የእናት አባቶቻችን አምላክ የአብርሃም የኢሳቅ የያዕቆብ አምላክ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስሙ የተባረከ የተመሰገነ ይሁን። የጌቶ ጌታ የአማልክቶች አምላክ ሁሉን ቻይ እግዚአብሔር ወይ! ሁሉን ህልው ያረክ የጌቶች ጌታ እግዚአብሔር ሆይ፣ የነገሥታት ንጉሥ አምላክ ሆይ ስም የተባረቀ የተመሰገነ ይሁን አሜን። እናታችን እምዬ ድንግል ወላዲተ አምላክ እመብርሃን እናቴ፣ ቅድስተ ቅዱሳን፣ ንጽሕተ ንጹሐን፣ ድንግል እናታችን እመቤታችን ወላዲተ አምላክ እናታችን ኪዳነ ምሕረት፣ ተጠባቂያችን፣ መመኪያችን፣ አማላጃችን ጋሻችን፣ ምርኩዛችን፣ ኃይላችን፣ ብርታታችን፣ ተስፋችን እናት የመቤት ስምሽ የተባረከ የተመሰገነ ይሁን አሜን። ቅዱሳን ሊቃነ መላእክትም፣ የእግዚአብሔር አገልጋዮች፣ የፈቃዱ ፈጻሚዎች፣ የእኛም ጠባቂዎች፣ ቅዱሳን ሁሉ ስማችሁ ይክበር ይመስገን። ቅዱሳን አባቶቻችን፣ እናቶቻችን፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማይታት በእናንተ በረከትና ቃል ኪዳን ነውና ያለ ነው ስማችሁ የተባረከ የተመሰገነ ይሁን አሜን። አባቶቻችን ቀዳማይ ባሮች ሥላሴ ቀዳማይ አገልጋዮች ኢትዮጵያ ዓለም ብርሃን ቤተሰቦች ቀዳማይ እረኞች አባቶቻችን እንደምን ሰነበታችሁ? ወንድማችን ብሩክ እንዴት ነህ? እንዴት ሰነበትክ? እንዲሁም በመላው ዓለም ያላችሁ ኢትዮጵያ ዓለም ብርሃን ቤተሰቦች እንዴት ናችሁ? ኢትዮጵያ ዓለም ብርሃን ቤተሰቦችን ደግሞ በመምራት በቅርበቱ ናችሁ፣ በማስተባበር በማስተማር፣ በማጽናናት የምታግዙን ትጉሃን መማክርቶች ሁሉ እግዚአብሔር ሰላምታ ይድረሳችሁ። እኔ የደካመው ወንድማችሁ ዛሬ አንድ ምስክርነት ማለትም አንድ ህልም ለመስጠት ነው እና የመጣሁት እኔ ተወልጀ ያደግኩት በገጠራማ አካባቢ ነውና ልጅ ሁኜ በልጅነቴ በህፃንነቴ እናቴ ገቢያ ትሄዳለች። እናም ገጠር ስለሆነ ገቢያ የሚካሄድበት ቦታ አንድ ሰዓት ሁለት ሰዓት ከዛም በላይ የእግር መንገድ ያለው ነው እና እናቴ ገቢያ ስትሄድ እሷን በመናፈቅ አሁን አሁን ትመጣ ይሆን አሁን አሁን ትመጣ ይሆን እያልኩ መንገዱ መንገዱን አይን አይን እያየው በናፍቆት ጠብቃት ነበረ። እናም አሁን ያሉትን አሁን ወደፊትም የሚመጣውን የኢትዮጵያ ትንሳኤና እንዲሁም አባቶቻችን ነገስታቶችን ሁሉ ጠቅላላ በናፍቆት ነው ልክ እንደዛ የምንጠብቀው እኛ በናፍቆት በፍቅር ከዛሬ ነገ ይመጡ ይሆን እያል በናፍቆት ነውና የምንጠብቀው እግዚአብሔር አምላክ ነገስታት አባቶቻችን ኢትዮጵያ የዓለም ብርሃን ቀዳማዊ ባሮች እረኞችን አመጥቶልን ከዚህ ክፉ ዘመን ከዚህ ክፉ አገዛዝ ነጻ የሚያወጡን እነሱ ናቸውና፣ እግዚአብሔር አምላክ እነዚህን አባቶቻችን ቶሎ እንዲያመጣልን፣ የትንሳኤውን ዘመን እንዲያመጣልን፣ ይህን ክፉ ዘመን ቶሎ እንዲያሳልፍልን የሁላችንም ጸሎት ይሁን ብዬ አሳስባለሁ። በመቀጠል ያየሁትን ህልም እናገራለሁ። እሱም ምንድን ነው? እኔ እናቴና የተወሰኑ ሰዎች ይመስለኛል እና ከሰሜን አቅጣጫ ወደ እነማዘር ቤት እንሄዳለን እና እናቴና አብረዋት ያሉ ሰዎች በሀዘን ላይ ሁነው ይመስለኛል፣ ሀዘንተኛ ሁነው ልብሳቸውን ዘቅዝቀው ለብሰዋል እና እኔም ከእነሱ ከእናቴ ኋላ ከኋላ ከኋላ እየተከተልኩኝ ራሴን የማየው እንዴት ነው የሚገርም አይነት ወታደር ትጥቅ ታጥቄ ወታደር ትጥቅ ታጥቄ መሳሪያ ይዤ ነው ራሴን የማየው። እና ልክ ራሳችንን በመስታወት እንደምናየው ራሴን ያየዋለው፣ ቁመናይን የሚገርም ወታደር ትጥቅ የሚገርም ቁመና ኑሮኝ በውን እራሱ በአካል ራሱ እንደዛ አይነት ቁመና የለኝም። እዛ ላይ ግን ራሴን የማየው የሚገርም የሰውነት ቁመና የሚገርም ትጥቅ በጣም ጽብ የሆነ ነው የማየውና እንደዛ ሁነን ከሰሜን አቅጣጫ ወደ እነማዘር ቤት እንሄዳለን። ከምስራቅ አቅጣጫ ደግሞ ነጫጭ የለበሱ ጋቢ ነጫጭ ጋቢ የለበሱ ትልልቅ ሰዎች በፈረስ ሙሽራ ይዘው ሙሽራውም በፈረስ አድርገው ወደ ነማ ዘር ቤት እንዲሁ ይመጣሉ። እና ከምስራቅ እና ከምዕራብ የሚመጣው እኛም ከሰሜን አቅጣጫ ሙሽራውም ከምስራቅ አቅጣጫ ታጅቦ እየመጣ ነው። እና ልንገናኝ መንገዱ አንድ ሊሆን ትንሽ ነው የቀረ መንገዱ አንድ ሊሆን ትንሽ ነው የቀረው። እና ልክ ልንገናኝ የተወሰነ ሲቀረን ከኛ ከሰሜን አቅጣጫ ያለው ከእናቴና አብረዋት ካሉ ህዝቦች ጋር ያለው መንገደኛ፣ እንግዲህማ ሐዘን ይበቃል፣ እንግዲህማ ሐዘን ይበቃል ተደሰቱ እንጂ የሚል ድምፅ ይሰማናል እና ያ ዘግዝቀው የነበሩት ልብሳቸውን የሀዘን አለባበስ ለብሰው የነበረውን ድምፅ ኖርማል የደስታ አለባበስ ይለብሱታል ይመስለኛል። እና እንደዛ እንደለበሱት ከምስራቅ አቅጣጫ ሙሽራው ደግሞ እየመጣ ነው። ልንገናኝ ትንሽ ነው የቀረን የመቶ ሜትር ምናምን እና ሙሽራውን ያጀቡት ሰዎች ነጫጭ ጋቢ ለብሰዋል። ባርኔጣም ያደርጋለ፣ ካባም የለበሳለ። እና ትልልቅ ሰዎች ናቸው። ብትር ይዘዋል፣ ምርኩዝ ይዘዋል። እና ልክ ልንገናኝ ትንሽ ሲቀረን በዝምታ ነበር እየመጣ የነበረ ሙሽራው ማለት ነው። በፈረስ ላይ ሆኖ ሰውም በጸጥታ ሆነው ነው ሲመጡ የነበሩት። እና ልክ የተወሰነ ሲቀርን አንድ ሰው ከመካከላቸው ነጭ ጋቢ የለበሰ ባርኔጣ ያደረገ እና ብትር የያዘ ሰው እንግዲህማ ሆበሉ እንጂ እንግዲህማ ሆበሉ እንጂ ብሎ ሰልፈኝ ማለት አጅበው የሚሄዱትን ሰዎች እንደ ማቆም አይነት ያደርጋቸዋል። እንግዲህማ ጨፍሩ እንጂ፣ ደርሰናል እኮ፣ እንግዲህማ ሆበሉ እንጂ ብሎ ልክ ጥምቀት ላይ ወይም ደግሞ ሰርግ ላይ እንደሚጨፈረው አይነት ጭፈራ፣ ሆ እንደሚባለው አይነት እንደዛ ይጀምራሉ ይመስለኛል። እና በዚህ መሀል ላይ ነቀው ልንገናኝ ትንሽ እንደቀረን ነቀው እና የነልም አይቻለሁ። ይሄን ለመናገር ነው። ወንድሜ ያው እንግዲህ ለምስክርነት ወይም ደግሞ ወንድሞችን ያስተምራል ብለህ የምታስብ ከሆነ ልትለቀው ትችላለህ። ያለዛ ይኸው አንተ እንድትሰመው ነው የላኩልህ። እንግዲህ በአቅሜም ቢሆን በደካማ አንደበቴም ቢሆን ሁልጊዜ በጸሎት ስቅር፣ እግዚአብሔር ሆይ ነገሥታት አባቶቻችንን መቼ ነው የምታመጣልን? እስከ መቼስ ትዘገያለህ? እስከ መቼስ ዝም ትላለህ? ይሄው ጠላት እየተዘባበትብንን ነውና እግዚአብሔር ሆይ አባቶቻችን ይዘህልና የተነገረውን የተስፋ ዘመን ማምጣልን እያልኩኝ በአቅሜም ቢሆን ማጸናለሁና፣ እንግዲህ ቀኑ እንደደረሰ ሙሽራው ንጉሡ መምጫው ቀን እንደቀረበ እኛም ሀዘናችን ትካዜያችን እንደሚወገድ የሚያሳይ ይመስለኛልና ይህን ምስክርነት ለመናገር ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር አምላክ ለትንሳኤው ዘመን አድርሶ እንዲሁ ደግሞ እግዚአብሔርን የምናመሰግንበትን ዘመን ያምጣልን። መድኃኔ ዓለም መጨረሻችን ያሳምርልን። አመሰግናለሁ። ሰላም ሆኖ በያላችሁበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫ እና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለም ገዥ። አሜን። ወንድም የሌለው የህልም መመሰከርነት የምንድንነው ሰኔ ማነው? መስከረም አስራ ሁለት የቅዱስ ሚካኤል ዕለት ነው ያየሁት እና አጋጣሚ ቀል ላይ ትንሽ ደክሞኝ ነበርና ትንሽ ቤቴ ተኝቼ ነበርና 15 ደቂቃ እንኳን አይሞላም የተኛሁት እና በህልሜ እንደ ህልም ነገር ነው እና ምንድነው ማየው? ወታደሮች አንድ መልከ መልካም ወጣት ወታደሮችን ሁሉ ይቀጣል ይመስለኛል እና ወታደሮቹ ሴዋቸው በስጋ በጣም ወፍራምና ጡንቻማ ያላቸው ወፍራም ወፍራም ወደል ወደል ናቸውና። ስም ዝርዝር ይዞ ስማቸውን እየጠራ ለስድስት ሰዓት ለስድስት ሰዓት ያክል የሚቀጣቸው ይመስለኛል እና ከሚቀጡት ወታደሮች ስም ዝርዝር ውስጥ የእኔም ስም አለ ይመስለኛል እና ው ያንተም እኮ ልትቀጣ ነው አይነት ነገር ነው። የእኔን ስምም ያሳየኛል እዛ ከስም ዝርዝር ውስጥ እና እንዴ እላለሁ እንዴ እኔ እኮ ሰውነቴ ደክመዋል ሰውነቴ ተበሳቅሏል ከስቻለሁ ደክም ያለው እንዴት ነው የምቀጠው ለምንድን ነው የምቀጠው የምል ይመስለኛል ለምን እቀጣለሁ እኔ እኔ እኮ ሰውነቴ ደክመዋል እንደ በፊቱ አደለውም ሰውነቴ ደክመዋል ሰውነቴ ከስቷል ብዬ በምልበት ሰዓት አቤቱታዬን የሚያቀርብ የማቀርብ ይመስለኛል እንደዛ እያልኩና ያን ስል ከዛ ከሚቀጡት ስም ዝርዝር ውስጥ እኔን በላጲስ ያጠፋዋል ይመስለኛል። ስሜን በላጲት በላጲስ ያጠፋዋል ያ ወጣት ማለት ነው። እና ይሄን ነቃሁ። እሺ እግዚአብሔር ይስጥልኝ። ይሄን ለመናገር ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር። የኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለም ገዥ። እንደምን ከረማችሁ የኢትዮጵያ የዓለም ብርሃን ቤተሰቦች፣ እናት አባቶቼ፣ እህት ወንድሞቼ። እስከዚህ ሰዓት ላደረሰን አምላካችን ክብር ምስጋና ይድረሰው ለእናቱ ለድንግል ማርያም ለበዛ ዓለም ክብር ምስጋና ይድረሳት። ስሜ ሄሮተ ሥላሴ ይባላል ከቅድስት ሀገር ኢትዮጵያ ጎንደር። እኔ ያየሁት ል ነሐሴ ሀያ ሶስት ለሀያ አራት ሌሊት ነው። የምኖርበት ኮንዶሚኒየም ነው። እዛ ኮንዶሚኒየም እኔ በታች ያለው ግራውንድ ላይ ያለው ልጅ ከግቢ ፖሊስ ይዞ ይመጣል ፖሊስ ይዞ ይመጣ እና ባለቤት አጋጣሚ ይገናኛሉ። ሲገናኙ እሱ ነው እሱ ነው ይላል። ከዛ ምንድን ነው ላለው፣ አይ ስለ ግቢው ልንጠይቀው ነው፣ ስለ ግቢው ነው ይላል ፖሊሱ። ከዛ ስለ ግቢው ምንድን ነው ብዬ ንተመልስለት ስለው፣ አይ ስለ ግቢው ይጠየቅና ቃል ሰጡ ይመለሳል ይላል እዛ ሲል ለምን ስለው በቃ ይሄድና፣ ችግር የለም ተመልሶ ይመጣል ይላል። ለነገሩ ችግር የለም ምን ያለው፣ እኔም እከተለዋለሁ እልና እንሄዳለን። የምንሄድበት ቦታ ፍርድ የሚሰጥበት ይመስለኛል። እዛ የሄድንበት ቦታ ከፍ ያለ ነው፣ ፎቅ ነው የሚመስለኝ። ፎቁ ላይ በሩ ገር የተዘጋ በር ነው ቢሮ እና ሰው ግን ተሰብስቧል። በጣም በቀኝም በግራም ብዙ ሰዎች አሉ። እነዛ ሰዎች ፍርድ ፈልገው ይመስለኛል። የፍርድ ፍትሕ ፈልገው የተቀመጡ ነው የሚመስለኝ። ከዛ አንድ ቀይ ሰውዬ ነው ረዘም ያለ ነጭ ኩታ የለበሰ እጁን በቀኝ እጁ አወጦ። የለበሰ ነው። ልጁን በቀኝቹ ይዞታል። ይዞት ለሚመጣው ይዞት ይመጣል። ሲመጣ በሩ ላይ ይቆምና ከቢሮ በር ላይ እኔ ፍትህ ፈልጌ ነው የመጣሁት፣ እንዴ በተሰረቅን መደብደብ አለብን እንዴ! ፍትህ ስጡኝ፣ ፍትህ ስጡኝ ይላል። ሲል በቃ ቢሮ ወጦ መልስ የሚሰጠው ሰው ያጣል። ከዛ አሁንም ይደግምና እባካችሁን ፍትህ ስጡኝ ይላል። አሁንም ፍትህ ስጡኝ ብያለሁ፣ ፍትህ ፈልጌ ነው የመጣሁት ሲል ከዛ ከተሰበሰቡት አንዱ ወጣት እድግ ይልና ለምን ነው የምጨቀጭቀን? ይልና የያዘውን ልጁን ይመታበታል። ሲመታው ለምን ነው የሚመታው እንዴ ሰውየው እኮ የመጣው ፍትህ ፈልጎ ነው። ለምን ትመታዋለህ? ስላለው እኔ ሌላው የሚናገር ሰው የለም? ለምን ፍትህ ፈልጎ እኮ ነው የመጣው ስለው ልጁን ይመቱታል። ይመቱትና ልጁንም አባት የሆንም ወደ ወደታች ያወርዷቸዋል። ሲጎትተው ጎትተው ያወርዷቸዋል። ሲያወርዷቸው ቦታው የሚመስለኝ ወደ ወደታች ዘቅዘቅ ያለ ቦታ ያለንም የሚመስለኝ ከወደዛ ወደ ታች ጎትተው ይወስዷቸዋል። ሲወስዷቸው እንዴ ብዬ ዝቅዝቅ ብዬ ወደ ታች ሳይ የሰው ልጅ በጣም የሚከብድ ነው፣ እርስ በርሱ በቃ የት ይበጫጨቃለኝ። በቃ አንገታቸው ይቆራረጣሉ፣ እጃቸው ይቆራረጣሉ፣ እርስ በርሳቸው ብቻ ይበጫጨቃሉ። ከዛ እንዴ እርስ በርሳቸው እኮ ነው እንደዚህ የሚሆኑት። አረ ምን ይሻላልኝ፣ ወይኔ ጉዴ፣ አረ ገልጋይ የለም፣ አረ ምን ይሻላልኝ እያልኩ ነው ምጮኸው። አረ ባካችሁን ገልጋይ የለም እንዴ እያልኩኝ ወደ ሳይ፣ በቃ የሰው በቃ ይበላላል። ሰው በጣም እርስ በርሱ ነው የሚበላለው። በጣም በቃ እያለቀስኩ ነው፣ እየጮኩ ነው። አረ ገልጋይ ያለ እያልኩ በጣም እጮኻለሁ። ሰው የለም። እነዚያ የተሰበሰቦች የተሰበሰቡትንም ሰዎች ዞር ብዬ ሳይ ሰዎቹም የሉም። እኔ ብቻ ነኝ ከላይ ያለሁት። ያንን ሁሉ አያለሁ ከላይ ሁኜ ከታችም የሆነውን የሚፈጠረው ሁሉ እያየው አለቅ ሳለው እጮ አለው ማንም የሚመጣ የለም። እርስ በርሱ በቃ ነው የሚገዳደለው የሚበጫጨቀው። በቃ አዝኜ እያለቀስኩ እየጮኩ እያለው ድምፅ አውጥቼ ነው እራሱ የነቃውተኝ ይሄን ህልም በጣም ስለፈራው እንዲያው በቃ ከበደኝና ሲያበቃ ከጓደኛዬ ቤት የመድኃኔ ዓለም ቀን ቤተክርስቲያን ቆይቼ ቤተክርስቲያን ተሳልሜ ጓደኛዬ ቤት ትልቅ ሴትዮ አገኘውና አንድ እንዲ ልማየው አልኳቸው ብዬ ስላቸው አንዴ ይሄ እኮ ከባድ ነው። እግዚአብሔር እኮ ልጁን ይዞ ነው የወረደው። ልጁን ይዞ መጦ ፍትህ አጥቶ ነው። በቃ እርስ እራሱ ልጁን የደበደቡበት እግዚአብሔር ልጁን ይዞ ነው ወርዶ የነበረ ግን የሚመልስለት አጣ። በቃ ፍትህ እያለን የነበር በቃ የሰው ልጅ ክፋቱን እየገለጸበት ያለበት መሆኑ ነው። ይሄ ግልጽ አድርጎ ያሳየች ነው የሰው ልጅ መክፋታችን። በቃ ከባድ መሆኑ ጊዜው ማለቁን ነው የሚገልጽ ብለው ትልቋ ሴትዮ ይሄን ህልም እንዲህ ብለው ነገሩኝ። ከዛ እኔ እዛ በኋላ ለበቃ ለማህበርተኞችም በቃ ገለጽኩላቸውና ስለፈራው ይህን ህልም አይቻለሁ። ሁለተኛው ህልሜ ደግሞ መስከረም ላይ ነው ቀኑን እንኳን ብዙም እንትን አላልኩም። መስከረም ላይ ነው። ልጆች ከቤተሰቦች ቤት ይሄዳሉ። ከቤተሰቦች ቤት ሄደው በቃ በጣም ጦርነት ይነሳል። እንዴ ከዛ ወይኔ ልጆች እኮ ከቤተሰቦች ነው ከነእናቴ ቤት ነው ያሉት እያልኩኝ በጣም ጦርነቱ እየከበደ እየከበደ ይመጣል ነው በቃ ጠንከር ሲል ወይኔ ጉዴ ምን ይሻለኛለኝ ልጆች እኮ መሀል ያመጣቸው ነው ምን ይሻለኛል? ከበድ እኮ ከበደ ላለኝ፣ ዛ ድምፅ ነው የሚሰማው። ድምፅ ነው መልክትን ይወጣልኝ። እንዴ አንቺ ባለ ቃል ኪዳነኝ ቃል ኪዳን አለሽ እና ቃል ኪዳንሽን ያዥውና ቃል ይዘሽ ሂጂ ይዘሻቸው ትመጫለሽ፣ ይዘሻቸው ነይ፣ ሚነካሽ ማንም የለም ይለኝና እነቃለሁ። ስነቃ ያው የጸሎት ሰዓት ነው። ሶስተኛው ህልሜ ደግሞ አሁንም ጥቅምት አሁንም ነው ደግሞ ጥቅምት። አሁን ቀን ላይ ሆኖ ቀን ላይ ነው ማየው። ቀኑ ይጨልማል፣ ይጨልማል፣ በጣም ይጨልማል። እንዴ ቀን አይደለም እንዴ እንዴት በቀኑ ጨለመ ስል በቃ ጭልም እያለ የእውነት በቃ በጣም ይጨልማል። ሲጨልም ያየሁት ነው። በጣም ይጨልማል በቃ ሲጨልም እንዴ፣ ምናምን ስል በሰማይ የሚሄዱት ፕሌኖች ይከሰከሳሉ፣ እየወደቁ ወደ ታች ወደ ታች ይከሰከሳሉ። እንዴ፣ ቀን ነው ብለው ነዋ የወጡት፣ የወጡት እኮ ቀን ብለው ነው የወጡት። ለዛ እኮ ነው እንዴ የሚከሰከሱት። ወይኔ ጨለመ፣ በቃ ጨለመ እያልኩኝ ነቃሁኝ። እና የሚጠቅም ከሆነ ብሩኬ ልቀቀው። ቤተሰቦቻችን በቃ ትን የሚል ከሆነ ደግሞ እዛው ካንተ አስቀረው። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሰላምኑልኝ።